ያለውን ነገር ል ያለውን ነገር አሁን ነው ፈታለው ማለት ቶሎ፣ አለ ለምለም ጋር እንዳደውል። ከዚህ ከቡታጀራ መውጣት ፈልጌ ነበር በፊት ማቃት፣ ልጅ ነበረች እዚህ ማረፍ ትችላል። ፍቅረኛ በቃ ነው አትኖርም ወይ እሺ እሺ ጀሚልና እመጣለሁ ጀሚልና ነላ እንደተጣሉ ታውቂያለሽ እንደ አንቺ ያቺ ደካማ እናታችንን አጠገባ ሆናችሁ ቢያንስ ብዙ ነገር ምርቀ ኧረ በስመ አብ ወልድ። ሰላም ሰላም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናቸው? አዲስ አበባ ተስማምቶናል፣ ፋ ብለናል። እና እንዴት ናቸው ቤተሰቦች? ስራ እንዴት ነው? እኔ ጋ ሁሉ ፒስ፣ እናንተ ጋር እንዴት ነው ቤተሰቦች? አንዳንድ ኮሜንት እያነበብኩኝ ነው። እና እኔ ወደ ቡታጀራ መመለስ አልፈልግም። አሁን ማለት እዚህ ተመችቶ እያልኩ ሁሉም ነገር መልመድ ነው፣ እየለመድኩት ነው አንዳንዴ መልመድ ያለብን ነገር መልመድ ግዴታችን ነው። ኦልሬዲ እናንተም እንደስራ ስትሄዱ ከዛ ቤተሰብ ከብዷችሁ ነበር። ሁሉንም ነገር አስተካክላችሁ፣ ሁሉንም ነገር አመቻችታችሁ እንዲያወቅ ሁኔታውን መቀበል ባትፈልጉም ተቀብላችሁ ግን እየኖራችሁ ነው። ላይክ የኔም ህይወት እንደዛ ነው። እኔ እዚህ ሀገር መኖር ለምጄዋለሁ። አሁን እየለመድኩት ማሪፎ ነው። ሁሉም ነገር ያው እንዳያችሁት ነው። ዛሬ ደግሞ አንድ እንግዳ አለ። ከኔ ጋር ሁን ከዚህ በኋላ ሁሌም ከነሱ ጋር ነው መስራት የምፈልገው። እዚህ ሁሉም ነገር አስተካክዬ በቃ ከነሱ ጋር ሁሉም ነገር ሬዲ ሆኖልኝ ስራዬም ከነሱ ጎን ሆኜ እሰራለሁ ያለው። በቤት ደግሞ ካልተመቸኝ ሁሌም አለ ብዬ ከጎኔ አለ ብዬ ማስበው ኤፍሬም ነው እና ከኤፍሬም ጋር እኖራለሁ አሁን እጠይቀዋለሁ። እሱ ያለ የተፈጠረው ነገር አያውቅም፣ ግን ያው አያውቅም ሳይሆን ያውቃል እኮ ሁሉንም ነገር ግን አያውቅም። ከጀሚል ጋር ተጣልቼ ወደዚህም እንደመጣሁ በስርዓት አያውቅም። ግን ዛሬ በቃ የምንለው ነው ካንተ ጋር ነው ማለት፣ ያለሁበት ቤት ካልተመቸኝ ጊዜያዊ ካንተ ጋር መኖር እፈልጋለሁ። ግን እኔ አሁን ተመችቶኛል ያለሁበት ቤት ያው ምክንያቱም ወይ ፍሬም እኔ ጋር ነው የሚል እና ወይ እኔ ጋር ነው ብቻ። እስኪ የሚፈጠረው እናያለን። ግን እስኪ ብቻ እዚህ እነግርዋለሁ። ያለሁበት ቦታ ያውቀዋል እና ብየዋለሁ የመጣ ነው እስኪ እንጠብቁ። ጓደኛዬ ነባሩን ሽረው በአዲስ ይተኩ። ቀራ ቤተሰብ አንዳንዴ አዲስ አበባ ደግሞ ክራውድድ በደንብ ይበዛል። በዚህ ሰዓት ያስጠላል፣ ምክንያቱም ምሳ ሰዓት አካባቢ ስለሆነ ሁሉም መንገዱ ጭንቅንቅ ነው የሚሆን። በነገራችን ላይ ኤፊ እራሱ ካገኘሁት ስንት ጊዜ ነው ሁሌ ቤት ስንሄድ ወይ ከለም ሊጋ ቤት ከሄድኩኝ ነው የማገኘው። እና እንደዚህ ወደ አዲስ አበባ መጥቼ አግኝቼው አላውቅም። አዲስ አበባ ብዙ ጊዜ ና ና ሲለኝ፣ ግን ውሌ የሚፈልገው ከጀሚል ጋር እንድንመጣ፣ ከጀሚል ጋር በምንም መንገድ እንድንለያይ አይፈቅድም። ጀሚልንም እኔንም አብዬንም በጣም ነው የሚወደን በጣም እና አሁን ግን ብቻዬ እንደሆንኩኝ ካወቀ አዲስ ሲተኩ ጓደኛዬን ቤተሰብ ጀርባው ሲሰጥ ቦታ ያለበት እንዴት እንደሚያምርበነገራችን ላይ ማለት ደስ ይላል። ቡታዝራ ላይ እንደዚህ አይነት ቦታ ቢኖር ብዬሽ ነው የሚመኘው ብዙ ጊዜና ያሳካላችሁ ቡታዝራዎች ካሜራው አለ መሰለን እንዴት ናችሁ? ይነውአ ምን አንተን ላገኘህ ነው የመጣሁት። በሰላም ሰላም። ቁጭ እንበል ወይስ እዚህ ኖአ ኖ። ፀጉረውን አልቆረጥም ብላለች። እንደ እኛ ሁኑ፣ እንደ እኛ መላጣ ሁኑ። በቃ መላጣ ተቆርጠ ብመጣ አሁን ይሄን አይታ ደግሞ አሁን ባይዘው ነላ ቤተሰቦች ሰላም አላልኳችሁ። አሁን ነው ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? ድንገት ነላ ፈልገው ብሎ ጠርቶኛል። ምንም ነገር የለም ላገኘን የፈለግኩት በዛው ደሞ ከተገናኘን ቆይ፣ ቡታጅራ ራሱ እዚህ ደሞ አግኝቻ አላውቅም። እኛ ምን ኖርበት በጣም ይልቃል፣ ለዛ ነው ትንሽ ሲመጡ ማላገኛቸው የኔ ቤትና እነሱ የሚመጡበት ቦታ ይራራቃል። ለዛ ነው እሺ። ሰላም ነው ሰላም። እንዴት ነሽ አለ ማዘር ደህና ነች። እና መለለ ነው የመጣው ስራ ከናንተ ጋር አብራቸው እኔ ስራ አልሰማም መርሃባ እንደምትፈቅድልኝ እርግጠኛ ነበርኩ እኔ እቤት ደስ ይለኛል ኖርማል ነው ከዚህ በኋላ ቡታጀራ ልመለስ አዲስ አበባ ነው የምናወራው ምን ማለት ነው ግልጽ ሳደርግል ማለት እሱ ካብዬ ጋር ቡታሲና እኔ ደግሞ እዚህ ልኖር ማለት ለቀው መጣ። ነገሩ እንደዛ ነው። አይ የሆነ ጊዜ እንዳየው ምናምን የተፈጠረው ነገር ፈርስታውሳለሁ። በቃ በሱ ነገር ትንሽ ተቀያየመን እና ኦልሬዲ ታርቀናል፣ ግን እኔ እዚህ ነው መኖር። ይቅርታ ተባብለናል። በቃ እኔ ግን አሁን ማለት እስቲ ለላ ይው ምን አለ መሰለህ፣ ነገሩን አንድ አንዱ ሁለቴ ሰምቻለሁ ማለት እደርሼበታለሁ። እና እኔ ቀለል ላደርገው ያሰብኩት የሆነ የሚፈታ ነገር ነው የመሰለኝ። እንደዚህ ዘልቃችሁ ምንድን ነው? አይ ዘልቀን ምናምን ሳይሆን የፊያውን ላይ ወደ ቡታጀራ መመለስ አልፈለገም። ስለጀሚልም እንደዚህ ኖሯት አልፈለገም ነበር ማለት እሺ እጅህ እንደዚህ ትፎክርስ ግን፣ በቃ ማሪያ ምን ማለት? እሺ፣ ነገር እኮ ጀሚል ዘይት አለ። ጀሚልን ለቀው ለምን መጣ? አዲስ አበባ ነው። እሺ፣ ምትመጣም ከሆነ ከጀሚል ጋር ያለው ነገር እፈታችሁ እኮ፣ ምንድን ነው? እሺ በቃ ወይስ እሱም ባበጥ ነው አይደለም፣ የተፈጠረውንራው ሌላ ነገር ልላለሁን ከዚህ ስራ ልጀምር ነው አትምጣብኝ፣ አልፈልግም ብቻ ከሆን ካልፈልግም ጀሚል ከጀሚል ጋር ከሆነ እዛ ያለውን ነገር አስተካክላችሁ ከሆነ ነገሩን ፈታችሁ ከሆነ ኖርማል ነው፣ ለእኔ ችግር የለውም፣ ደስ ይለኛል። ግን ብቻ መታ እዚህ ጋር እኔ ከዚህ በኋላ ከሱ ጋር በምንም ነገር ማነካካት ነው እኮ ለምን ለምን እሺ ልደውልለት ነው እኔ እሱ እኔ ደውዬ ልጠይቀው እሱም በአበጠ ሙድ ምናምን የሚያራምድ ከሆነ ማለት ነው እኮ ማንንም አልሰማም ምናምን የሚል ከሆነ እኔ ደውዬ ላውራው ነላ ግን ይሄ ህጻን ጨዋታ እኔ ደስ አይለኝም ጀሚል በጣም ወደው ወንድሜ ነው ታውቃለህ። አንተንም እንደዛው ዳኮንም እንደምታያት ነው አይደለም። ያቺ ያቺ ደካማ እናታችንን አጠገባ ሆናችሁ ቢያንስ በብዙ ነገር ምርቃ። አረ፣ በስመ አብ ወልድ። አንተ እናቴ ትሙት፣ የእሳቸው ምርቃት የትም አታገኙትም። አጠገባ አጠገባ ሆናችሁ አሁን ሁለታችሁ ጣላችሁ ሳይሆን አጠገባ ሆናችሁ በትንሽ ነገር እየመረቀ እየመረቀቻችሁ ምርቃትን የምታፍሱበት ቦታ ላይ ናችሁ እናንተ። አሁን እንዲህ ተጣልታችሁ እኔ አዲስ አበባ መኖር ፈልጋለሁ ከእሱ ጋር ልገናኝ ምናምን ምትለው። እሺ ዳኩስ እሺ፣ እሺ ምናምን አትበላይ። ነላ በስራ ነገረኛ እሺ፣ ልንገር። በቀ ማለት እኔ እናሱ ተጣልተናል ከዚህ በፊት ማለት፣ ከዛ አሁን ምኖርባት ልጃለች ቤት ጥላልኝ ሄዳለች። እና ለረፍት ነበር እዚህ መጣች። እሷ እኔ ቤት መኖር ትችላለ ብላኝ አሁን እዚህ ነው ያለሁት። በቃ ከአንተ ጋር ስራ ለሰራ ነው እንጂ የመጣሁት በቃ አብሬ አልኖርም፣ ግን አትቆጣኝ። አዲስ አበባ ተቀመጥ። አዲስ ለምን ይሄ አሁን ለምሳሌ ብቻ ስለሆንኩ በጣም ነው የሚያስጣለው። እዛው እኔ ብቻ አይደለሁም፣ አይደለም። በጣም ብዙ ቤተሰብ፣ ብዙ እናንተንም የሚወዳችሁ፣ አብዬንም የሚወዳት ጀሚል። ተግባብተናል፣ ተጓብተናለ በጣም የሚወዳችሁ ሰዎች እያስቀየማችሁ ነው፣ እያስቆረፋችሁ ነው። ደስ አይልም። በእኛ ቋንቋ እናውራ። አይ ችግር የለም። እሺ እና ታዲያ ጀሚል፣ እሺ አይ ግን አሁን ነው ወደ ቡታጀራ መሰለኝ። ጀሚል እሱ አይመጣም ወደዚህ። ቡታጀራ ነው ወይ? ነው ነው። እሺ አሁን አሁን ልሸኝህ ወይስ ምን ነው ፈልጉከኝ? እኔ አሁን ካንተ ምንም አልፈልግም። እዚህ ስራ ልሰራ ነው ከጎነ አንዳንድ ነገር ሲቸግረኝ በቃ እንደዚህ እየመጣው ጠይቃ ታ ብቻው ነው ይከብደዋል፣ ይደግመዋል። አጠገቡ አንተ እንዳለ ነው። ብዙ ሰው የሚያውቅም ይጎዳል። ጓደኝነታችሁ በጣም ነው የሚያስቀናው። ደስ ይላል ነ አይደለም በቃ ሁለታችሁ ተቀያየማችሁ፣ አይደለ? ወንድ ቢያንስ ሴትና ወንድ እኮ ሊከብድ ይችላል። ገብቷል። አንተና ወንድና ወንድ ናችሁ። ምንድን ነው? ጠጋ ብላችሁ አትነጋገሩ፣ አትፈቱ? ኤፌሶስ ሳወራው ፊት እሺ። ለምለም ታውቃለች። ይሄ ጉዳይ ለምን አሳማው? አንተ ራሱ እኮ ላሳውቅ አልፈለኩም ነበር። እኔ እኮ ብቻ ሳገኝ ነው የጠየኩህ፣ ጀሚል ሴት አለ ብዬ ምንም እኮ አንገት የሚያስደፋ ነገር አይደለም። በቃ ለምለም እንድታቃል ፈልጋል ማለት እኔ ነግራት አለሁ። እሺ፣ እሺ በቃ

እሺ ዱላውን ጣለው እና እናውራ። እሺ እሺ፣ እናውራ ግልጽ አድርገ ንገረኝ። እሺ ይሄ እንደዚህ እንደዚህ ተፈጥሯል፣ እንደዚህ እንደዚህ ይበድሉኛል፣ እንደዚህ እንደዚህ እበድዬዋለሁ በለኝ። እሺ ያው እሺ ንገረኝ። ማዘርን እና እሱ እና ይዣቸው እሱን እሱን አውቃለሁ። ዋና ፖይንት ለእኔ ሳይ እኔ እና እሱ ማታ ተጨቃጭቀን ነበር። ከዛ ሳይ ነግረኝ ጠዋት ማዘርን እና እሷ እናቱን እህቱን ይዞብኝ ሄደ ማለት ነው። ከዛ ይቅርታም ሊጠይቀኝ አልፈለገም፣ ምንም ነገር በቃ ፊቱ ምናምን ደስ አይልም። ከዛ በቃ እኔ ሲደብረኝ ከዚ ቡታጀራ መውጣት ፈልጌ ነበር። በፊት ማውቃት ልጅ ነበረች፣ ስደወለላት ማረፍ ትችላለህ። ፍቅረኛ አይደለም፣ ማረ ወላይ ፍቅረኛ አይደለች። ዝም ብለ ትምህርት ቤት ምናምን እንተዋወቅ ነበር። ከዛ በቃ ኦልሬዲ ስራ ምናምን ከፈለግ አዲስ አበባ መምጣት ትችላለህ ብላኝ ነበር አንተን ሳልነግር እዛ መጥቼ ለስራ ነው። ከአንተ ጋር መሆን የፈለግኩት ጀሚል አስቀየመኝ የምትለኝ ነገር ዋናውን ፖይንት ነው የፈለገው። በዚህ በዚህ እንደዚህ ነው ያስኮረፈኝ በላይ ይሄ ነው። ማዘርንና ሲስተር ሆኔ እሱ ብዬ ሄጄ ያ ሁሉ ነገር አድርጌ እነሱ ብዬ ሄጄ እሱ ይዞብኝ መጣ ሳይነግር እናቴ ናት ብያ ማስበኝ ነበረ። አሁን ወደ እኔ እንዳትጠገኝ አደውል ባለ እሺ ባለ አደውል እሺ አደውል ለምለም ጋር ከሆነ እንዳደውል የፈለግኩ አረጋለሁ በቃ እሱ እመጣ ያለው እጄ እንዳዘረጋ እሺ፣ በቃ የፈለከው አደርጋለሁ፣ የፈለከው አደርጋለሁ። ዝም ብለህ ሄሎ፣ ለምለም እንዴት ነሽ? አማን ነው። ስራ ጥሩ ነው። አለንኛ እኔ የምልሽ የሆነ ነገር ልነግርሽ ነበር። ኧረ ጀሚልና እመት አለው ጀሚልና እንደ አራው ተጣልተናል። እኔ እዛ ከነሱ ጋር መኖር አልፈልግም። እኔ ብቻ እዚህ መኖር እፈልጋለሁ ከእናንተ ጋር ብሎ ነላ አዲስ አበባ መጥቷል። መጥቶ ደወለልኝ። ኧረ እባክህ አ እንከራት ተስ አናግራት አናግራት ወይ ላምልኝ እህ አረ፣ ኤፍሬም አውቆ ነው። ዝም ብለው ለምን? ማለት ያው ትንሽ ነገር ነው፣ ግን እንደዚህ አይደለም። እሺ፣ በቃ እመጣለሁ። እሺ። ሄሎ፣ እኔ ያው ዛሬውን ሆኖ ነው መልከው፣ ዛሬውን ሆኖ እልከዋለሁ። አራው፣ ያቺ ሽማግሌ ጅትዮ እናትሽ እነሱ በቃ ሆነ። የወጠጤነት እድሜ ላይ ናቸው። አረ ጀሚላል በጣም ጀሚል። ቡታጀራ ነው እሱ ብቻ ነው የመጣው ወደወል። እሺ፣ ችግር የለውም ቡታጀራ እንደመጣ ቀጥታ እኔ ጋና ብላለች። ይሰማኛል አይደል? አሬፊ ወላሂ ቀጥታ እኔ ጋር እሺ። አልመጣሁትም። እሺ በዐል እኔ እኔ በቃ አብረን ለምን አንተ እኮ ይኸውልህ ድጋሜ ብትደውልልኝ እኔ አላገኘ እሺ በቃ እኔ አላገኘ ግን እኮ እሺ አስደብሮኛል እኮ ነው። ፊ ባለ እኔ የምለው ይሄ ቪዲዮ ይለቀቃል አይደለ? አዎ። ግን እኮ እንደዚህ ከሆነ አልጭኖ እንዴ እየቀጠቀጥከኝ። ሁሉም ሰው ማወቅ አለበት፣ ነላ የምትሰራውን ስራ ጀሚል የሚሰራው ስራ ምንም ነገር እንዳደብቁ። እናንተን የሚወዷችሁ ሰዎች አሉ አይደለም? በቃ እነሱንም አታስቀይሟቸው። ሰዎች ተግባብተናል። ኦኔ ኡመት ነሽ። በቃ አሁን በቃ ጀሚለን ይዘው ትመጣለህ። ጀሚለን ያለውን ነገር ትፈታላችሁ ተነጋግራችሁ መሐላችሁ ላይ ዳኮ መግባት ካለባትም አስገባትና በቃ

ቁጭ ብለን እንነጋገራለን መለኝ። እሺ በለኛ፣ ነገረኝ። እሺ እሺ። እኔ ምን ልባቸው አብጧል? እሺ ያልከኝ ምንድን ነው እኮ? ቀጥታ ሄጄ እነጋገራለሁ ከእሱ ጋር በለኝ። እሺ ቀጥታ እኮ ከሱ ጋር አነጋገራለሁ ብለኝ ከጀሚል ጋር እ እምትመጡ ከሆነ ኑ፣ እኛ ጋር ቤታችን ሰፊ ነው፣ ነላ ቤታችን ሰፊ ነው። ኑ ኑሩ እንደፈለጋችሁ። እሺ በቃ እሺ በቃ ከጀሚል ጋር በቃ ኑ። እኔም ጋና ማርቆስም ጋና እነ ቡርኬም ጋና፣ እንደፈለግ ማንም አይከለክልም። ግን የሁለታችሁ ጓደኝነት በጣም ነው ደስ የሚለው፣ ስለሚያስቀና ነው ደስ ስለሚል ነው

እኔ ጋ ታድራለህ ዛሬ። ነገ በጠዋት ሄደህ ከጀሚል ጋር ያለውን ነገር ፈታችሁ ተነጋግራችሁ ቪዲዮ ማየት ፈልጋለሁ ነው። ሰለቁ ተግባብተናል። እናንተም የሚወዷችሁ ዳኮን የሚወዷት ደካማ እናት አላችሁ። እሷም የተንከባከባችሁ ምርቃት ማፈስ ሲገባችሁ ሁለታችሁ ተጣልታችሁ እረቡት መፈጠር የለበትም። ተግባብተናል አዲስ አበባ ምን አለ ምንም የለም እኮ በቃ እዛም ቡታጀር ያለው ነገር እዚህ ያለው ብልጭልጭ ነገር አያሸንፋችሁ ለብልጭልጭ ነገር አትገዛ እሱም ምን አይገዛ ተግባብተናል ወጣት ናችሁ እኔ አንተም በእድሜ የሚበልጥ 3 አመት ወይ 4 አመት ይበልጥ ነው ወይስ ጀሚልም ስላበጠች እኔም እኮ እሰራለሁ አበለው